ፍቅር ታገተች አዴ የታገተችበት ቦታ ውስጥ እነ ደመቀ ዋጋውን አስከፈሏት የአዴንም ደመወዝ እንግዲህ በፍቅር መታገት ምክንያት ከባርኮት አስልኮል ማለት ነው ደመቀ እንግዲህ ፍቅር ያ ሁሉ ሴራዋ በጣም ሴራ ታሴራለች በአዴ ላይ በጣም ነው ብዙ ጉዳት ያደረሰችባት አሳግታታለች መጥፎ ሰው እንዲሁም ደግሞ ሌባም አስብላታ ላይ በጣም ብዙ ነገር አስደረገታለች። ዛሬ እንግዲህ የእሷን ያስደረገቻት ሁሉ በደቻት ዋጋ ከፍላለች ማለት ነው። ታግታ አሰላሙ አሌይኩም ወረመቱላሂ ወበረካቱ። ወደኔ የተከበራችሁ ሁሉ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም፣ አልሐምዱሊላህ ረቢልዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ። ፍቅር እንግዲህ በስተመጨረሻ ዋጋውን አግኝታለች ማለት ነው። እንግዲህ በገንዘብ የደለለች ነገራቶችን አዴን እያሸነፈች ነበር፣ ነገር ግን በውሸት እና ወይም ደግሞ ውሸትን ሀቅን በውሸት ገዝተን ቤት የማያደርስ ማለት ነው። ለጊዜ ሁለት ደቂቃ ይጠቅመን ይሆናል፣ ግን የሆነ ሰዓት ደግሞ ወይም ያገንዘባችን ያንን ሀቅ መግዣ ሀቅ በገንዘብ ተገዝቶ አያወጣም ያንን ሀቅ ግን በግዘብ የገዛች አዴ ጊዜው በጣም እንትም አሳዝና ነበር። አዴን እንግዲህ በጣም አዝናለች። የሌለባትን ጸባይ እንድኖርባት አስተደጋለች። ከነባርኮትም አራርቃት አለች እንዲሁም ደግሞ ስራዋን ለቃ እንድትወጣ በጣም ብዙ ስቃ ያድጋታለች ማለ ነው። በገንዘቧ ተማምና ነገድ ግን በገንዘብ የተገዛ ሀቅ አንድ ቀን ይፈርሳል ማለት ና እንግዲህ ዛሬ ሁሉ ነገር እሷ እንዳለችው ሳይሆን ቀርቶ እና ደመቀ እንግዲህ ወስጥ ይዋግተዋታል ማለት ነው። ልዲያና ፍቅር ያው ተጣልተዋለ። ምክንያቱም ልዲያን ፍቅር ተጠቃሚ መጠቀሚያን ያረገቻት ማለት። ያቺ ደግሞ ለምለም ከኤላ ጋር እንግዲህ ስለተመለሰች፣ ልዲያ ደግሞ ኤላን ስለምትወደው ከሱጋ ከእሱ ጋር ልትሆን ትፈልጋለች። አንቺ እንደዚህ ብታረጊ ከኔ የሆነ ሴራ ተማሪ ትላታለች። እንግዲህ ሌዲያ ለምለምን ልታጠቃ ማለት ነው። ከኔ መጥፎ ነገር ተማሪ እና አንቺ እንደዚህ ካረሽ ለምለምን ከኤላ ጋር መለየት ትችያለሽ እያለች እያስተማረችን ነበር። በቀድማ ነው እንግዲህ ሌዲያ ከኤላ ቤት ሄዳ ደግሞ ለምለም ለም ጋር የተሳፈጠች ዋጋውን ዋጋን ሰጣ ለም ማለት ነው። እና በያዘችው ቢላ ለቶ ተወጋት ነበር ጨዋን ያመለጠችው። እንግዲህ ፍቅርና ሌዲ የሆነ ሴራ ያቅዱና ከዛ መጨረሻ ይጣላሉ ማለት ነው። ሁለታቸው ሞራዋይ ነገር ናቸው። ያው ሸር የተማያደርስም ጓደኛ በጓደኛ የሚያከዳዳ አንዱ ሻር ነው። ሴራ፣ መጥፎ ሴራ ማሲል ዋጋው እንደዚህ ያስከፍላል። ማን ነው እንግዲህ ባርኮት? የለም ነበር ቤት ውስጥ ዴቭ ና ምሮ ነበሩ ያሉት። ማን ነው አዴይ? እንግዲህ ለጊዜው ና ኤላ ቤት ነበረች። ድንገት መታ ነው እንግዲህ ባርኮት በፍቅር በለችበት ዴቭ ና ኤላን። እሱም ደግሞ ባርኮት እንግዲህ ዴቭ ና ደራ ስለሆነ የሚሄደው ቤት ውስጥ ያው ፍቅር ለምታስቸግር አደራብዬ ነበረ እያለው ነበር ማለት ነው። ስልካቸው እንግዲህ እዚህ ቤት አስቀምጠው ነው የሄዱት ማለት ነው። ያገቷቸው እና ደመቀ ያገቷት ፍቅርን መጨረሻ ላይ እንግዲህ ስልክ ሲያገኙት ወይ ሲጨንቃቸው ክላስ ሲገቡ ልድያን ነበር ተዘግቶባት ያገኟት ማለት ነው። ፍቅር ግን ታግታለች። ከዚያ በኋላ እንግዲህ ነው ስልክ ያስቴውለች ማለት ነው። ደመቀን እንግዲህ ምንድነው ያለችው ድምጽህን ቀርጻ ሌላ ሰው መስለክ አዋራው ነበር ያለችው ማለት ነው። ከዚያ በኋላ እንግዲህ ደመቀ ሌላ ሰው አስመስሉ ሲያወራው ብር እንዲልክለት እና እሷን ደግሞ እንደሚለቃት ነግሮት ያን ብር እንግዲህ ታላከለት፣ በኋላም ሊለቃት አልቻለም ማለት ነው። ያ ደመቀ በአልኮል እንግዲህ ሰክሮ ሲደወልለት

በጣም ብዙ ጊዜ ተሸውደዋለች። ብዙ ጊዜ ሳትፈልገው ትፈልግሃለች እያለች ብዙ ጊዜ አሳስተዋለች። እና አሁን ላይ ደግሞ አለቃቃይ ከዚህ ቦታ አዴን በእጅ ማድረግ ስለምችል በእጅ አደርግልሃለሁ እያለችው ነበር ማለት ነው። ሶስት አራቴ አንቺ ሸውደሽ ብሮስም ደግሞ በጥፊ ነበር የመታት ማለት ነው። ዋጋውን የሰጣት በእውነት ማለት ነው፣ ፍቅርን ዋጋውን የሰጣት ከዚህ እንግዲህ በስተ መጨረሻ ደመቀም ተስማምቶ አስማምቶ ደውላት ብሩም ተገባ በኋላ እንግዲህ አዴ እንግዲህ ከኔርጋ ነበረችና ከነምበር ኮቴ ቤት እላ ቤት እንግዲህ ሄጄ ለመመሽት መጣለሁ ብላ ወዲ እላ ቤት ስትሄድ፣ እዚህ ጋር ደሞ ዲዲያ ደሞ ከእላ ቤት ስትኖር ያው ለምለም ደሞ አትወድምና ለምለም እየተቆጣች ነበር። እንግዲህ ሊዲያ ታዲያ ምግብ ስትሰራ ለምለምን እንዴት ነሽሮ ላይ እያለቻት ነበር። እሷ ሽንኩርት መክተፍ እኮ አታውቅም። በቀደም አይተናታል ማለት ነው። ሽንኩርት መክተፍ እንኳ አትችልም። እንግዲህ ስሽሮች ሽሮሽ ነግሮኛል፣ ኤላ እንደማትችል እያለቻት ነበር። ከዚያ እንግዲህ አፏን ስታሞጣሞት በቢላ ባዲላስ ወጋሽ አለስተስ ይችላል ያመለጠ ሊዲያ ማለት ነው። እንዲሁም አዴ ወደ እዛ ቤት ሄዳ ስታዋራት እንግዲህ ምንድነው ለዲያ ዝ ቤት መጣው ችግር አለ እንዴ? የሆነ ግንኙነት አላችሁ ብላ ለዲያ ጋር ለምን እየተጣሉ ነበር ማለት ነው። አዴም ታውቃለች ምንም ግንኙነት የለን ቀበል ስለሆነች ነው እሷ ብሎ አረሳሳት። በስተ መጨረሻም እንግዲህ ደመቀ ምንድን ነው ያደረገው ጓደኛው ወደ ውጭ ወጥቶ አዴን። ናፍቃኛለች ብሎ ደግሞ ወደ ኤላ ጋር ስታይ አግኝቷን ነበርና እናንተ ናችሁ ያገታችኋት ስትለው ሊያስነቃ የሚናገራል ፈቅድም ማለት ነው። እንግዲህ ከእናንተ እጅ አታመልጥም፣ ግን ናርኮቴን ያረጋችሁበት ያረጋችሁበትን መቼም ማውፋላችሁ ይቀራላችሁ እያለ የተመለሰ የሆነ ከዚያ ሄዶ ግን ፍቅር ለቀቁኝ ያለ ስታስቸግራቸው ሌላ ቦታ ሊቀይሯት ነበር ማለት ነው እና ልቃቃት ከዚህ ውጡ፣ እንግዲህ አደይ መታ ነበር እያለው ነበርና፣ እሱ ደግሞ አለቃትም፣ ብሩን ልክ አለቃትም፣ ዋጋውን አስከፍላታለሁ። እንዴ አደይ እንግዲህ ብሎ ሊለቀታልቻለም በነፃነት ፍቅር ፍቅር እንግዲህ በጣም ክፉናት፣ ዋጋውን ያገኘችው ማለት ነው። ሆነበ አንዳንድ ጊዜ ለሰው ትንሽ አዘን ማለት እኛ ነገ ምን እንደሚያጋጥመን አናቅም። በሁሉም ነገር ያ ሰው ሲቸገር፣ ያ ሰው ዝቅ ብሎ ሲሰራ እኛ ነገ ማለት አለብን። የተማርነው ተማርኩትን የከዝተንበት ሰው በሰውነት ብቻ ይከበራል። ሰራተኛ አንዳንድ ጊዜ ሰራተኛ የሚያሳቸው ይ ሰው በታች ነው የሚመስለው ማለት ነው። ሁሉም ስራ ስራ ነው። ስራ ያስከብራል። የዝግን ያክል ሰው ማሰቃየት ከባድ ነው። እና ፍቅር ግን ዋጋ ያገኘችው ማለት ነው። ውድ ቤተሰቦቼ ሰብስክሪበሽን እያደረገችው ቤተሰብ ሆኑ። ቀጣውን እንግዲህ እንጠብቃለን ማለት ነው። እንግዲህ አዴ ያው ዝም ነው። አዴ እንግዲህ ዝም ነው፣ ዝም ነው። የዝምታ ዋጋ ያስከፍላታል አዴ ማለት ነው። እውነት ለምለም እንኳን እንዴት እንደምትናደድባት በቃ ዝም ነው። ዝም ተብሎ ሰው ደግሞ